ሰላም ጤና ይስጥልን። የተከበራችሁ የቦረና ባሬንቱ ቻናል ተከታዮቻችን፣ የእለቱን ዜና እናሰማልን። ከዜናዎቹ ጋር ያለን የመቃሳ ከ2021 እስከ 2024 ባለው ጊዜ ውስጥ ኢትዮጵያ ኢንተርኔት በመዝጋት ከአፍሪካ ቀዳሚ ሀገር መሆኑ አንድ ጥናት አመላከተ። በጥናቱ መሰረት በተጠቀሰው ጊዜ ውስጥ በአፍሪካ 190 ጊዜ የበየነ መረብ አገልግሎት የተቋረጠ ሲሆን ከዚህ ውስጥ በኢትዮጵያ ብቻ ለ30 ጊዜ ተቋርጧል። ኢንተርኔት ሻትዳውን ኢን አፍሪካ በሚል መጽሐፍ መልክ የቀረበው ጥናት፣ በአፍሪካ የኢንተርኔት መዘጋት ከእጥፍ በላይ ማደጉን አመላክቷል። እንደ አውሮፓውያን አቆጣጠር በ2016 14 የኢንተርኔት መዘጋት እንደነበር የገለጸው ጥናቱ፣ በ2024 ዓ ም 28 መድረሱን ጠቅሷል። ሱዳን ከኢትዮጵያ በመቀጠል 21 ጊዜ የኢንተርኔት መቋረጥ ያስመዘገበች ሲሆን በአልጄሪያ ደግሞ 14 ጊዜ ተዘግተዋል ተብለዋል። የብልጽግና መንግስት በፖለቲካ አመለካከት የሚቃወሙትን ለይቶ ማጥቃቱን ቀጥለዋል። ከዚህ ጋር ተያይዞ የደጀኔ ጣፋ ወላጅነት ከመኖሪያ ቤታቸው አፈናቅለዋል። በምዕራብ ሸዋ ዞን ጌዶ ወረዳ ውስጥ የሚገኝ የኦሮሞ ፌዴራሊስት ኮንግረስ የበላይ አመራር እና ። የሰብአዊ መብት ተከራካሪ አቶ ደጀኔ ጣፋ ወላጅ እናት ወይዘሮ አለሚ ሙለታ በልጃቸው የፖለቲካ ተፎካካሪነት እና ለኦሮሞ ህዝብ ባለው ተቆርቋሪነት ምክንያት ከሰላሳ አምስት ዓመት በላይ ከኖሩበት መኖሪያ ቤት በብልጽግና መንግስት ታጣቂዎች እና ካድሬዎች ከቀያቸው ተፈናቅለዋል። ወይዘሮ አለሚ ሙለታ የዘጠና 9 ጠ ዓመት የዕድሜ ባለጸጋና የታሪክ እመቤት ሲሆኑ በዚህ በመጦሪያ እድሜያቸው ምንም ባላጠፉት ምክንያት መሰደዳቸው ለሚዲያችን ምንጮች አብራርተዋል። በአሁኑ ሰዓት ወይዘሮ አለሚ ሙለታ በልጃቸው ቤት ተጠግተው እንደሚኖሩም ጥቆማውን የሰጠን አካል አብራርተዋል። ይህ በእንዲህ እንዳለ በአጠቃላይ የኦሮሚያ ከተሞችና ወረዳዎች፣ ብሎም መንደር ቀበሌዎች በኦሮሞ እናቶች ላይ ተመሳሳይ ችግሮች እንዲሁም ግድያን ጨምሮ ተጠናክሮ ቀጥለዋል ሲሉም አክለዋል። በኦሮሚያ ክልል ተጠርጣሪዎች በቁጥጥር ስር ሲውሉና በምርመራ ወቅት ዛቻና ማስፈራራት እንዲሁም ድብደባ እንደሚፈጸምባቸው ኢሴመኮ ገልጸዋል። የኢትዮጵያ ሰብአዊ መብት ኮሚሽን በኦሮሚያ ክልል ተጠርጣሪዎች በቁጥጥር ስር ሲውሉ እና ምርመራ ሲደረግባቸው ዛቻ፣ ማስፈራራት እና ድብደባ መፈጸሙን በፖሊስ ጣቢያዎች እና መደበኛ ባልሆኑ ማቆያዎች ላይ ባደረገው ክትትል ማረጋገጡን ገልጸዋል። በፖሊስ ጣቢያዎች እና በኢ መደበኛ ማቆያ ቦታዎች ወቅታዊ ጉዳይ በሚል ፍርድ ቤት ሳይቀርቡ እና ክስ ሳይመሰረትባቸው ለተራዘመ እስር የተዳረጉ ተጠርጣሪዎች መገኘታቸውን፣ የጸጥታ ችግር ባለባቸው አካባቢዎች በተጠርጣሪዎች ምትክ የቤተሰብ አባል የሚታሰሩ መሆናቸው፣ በፍርድ ቤት ውሳኔ ነፃ የተባሉ ሰዎች ወቅታዊ ሁኔታ በሚል አስሮ ማቆየት ተግባር መኖሩን ገልጸዋል። በተጨማሪም በተወሰኑ ፖሊስ ጣቢያዎች በፍትሐ ብሔር ጉዳይ ሰዎች ያለ ፍርድ ቤት ውሳኔ መታሰራቸው በአካባቢያቸው ርቆ የታሰሩ ተጠርጣሪዎች ለምግብ እጦት መዳረጋቸው እና ገዝቶ ለመጠቀምም ምግብ ቤቶች በአቅራቢያቸው አለመኖራቸው በተግዳሮትነት ተጠቅሷል። እንዲሁም ተጠርጣሪዎቹ ሲታመሙ የሕክምና አገልግሎት የማያገኙ መሆኑን፣ ወደ ሕክምና መስጫ ማዕከል ለመሄድ ለአጃቢ ፖሊስ ከአምስት መቶ እስከ አንድ ሺህ ብር እንዲከፈሉ መገደዳቸው አሳሳቢ ነው ሲል ኢሴመኮ አብራርተዋል። በኦሮሚያ ክልል አንዲት እናት በአንድ ጊዜ አምስት ልጆችን መውለዷ ተሰማ። በምስራቅ ወለጋ ዞን ነቀምት ከተማ አንዲት እናት አምስት ልጆችን መውለዷ የነቀምት ኮንፈሬንሲቭ ስፔሻላይዝድ ዩኒቨርሲቲ ጠቁሟል። የነቀምት ከተማ ነዋሪ የሆኑት ወይዘሮ አስቴር ተረፈ በትናንትና ዕለት ሶስት ወንድና ሁለት ሴቶችን በአጠቃላይ አምስት ልጆችን መገላገል መቻሏ ተሰምቷል። እናትየው ከአምስት ዓመት በፊት አንድ ሴት ልጅ ከወለደችበት ጀምሮ ሌላ ልጅ እንዳልወለደችም ተገልጸዋል። ይህ ዜና እስከተጠናከረበት ሰዓት ድረስ እናትን ጨምሮ አምስቱም ልጆች በጥሩ ሁኔታ ላይ እንደሚገኙ ከቦታ ያገኘነው መረጃ አመላክተዋል። ውድ የተከበራችሁ አድማጮቻችን ለዛሬ የያዝናቸው ዜናዎች በዚህ ያጠናቀናል። በሌሎች አዳዲስ መረጃዎች እስክንገናኝ ሰላም ቆዩ። ጥቆማና የሚዲያ ሽፋን ከፈለጋችሁ ማህበራዊ ሚዲያዎቻችንን መጠቀም እንደምትችሉ እናሳስባለን። እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ የበኩሉን አስተዋጽኦ ያድርጉ።